እንደ አይነት አመለካከት አንድ ሁለት ሶስት አይደሉም። ማስያ እንደ ምናልባት በደንብ በህዝቡ ኡማቱ እንዲያውቀው ይህን ድርጊት የሚያደርጉት አቃለሁኝ። አንዴ ይህቺን ብቻ ልጨርስ። ጄኔራልዬ ከአፉ በለኝና ጨርሻለሁ። ኦልሞስት። እሺ፣ ቢዚ ኮንሽ አይ፣ በረካ ልጆች የመጣው ነው። እኔ አንድ ነገር ብቻ ማለት የምፈልገው ከሌላ እምነት ተከታዮች በጣም ብዙ ሰዎች መልካም ሰዎችን አይቻል፣ ያየሁትን ያ አንድ የሌላ እምነት ተከታይ በሰራው ቪዲዮ ላይ ይታሰር ይያዝ ብለው የሰሩትን ሰዎች አይታችኋል አይደል? አንድ ልጅ ትራ አርጎ መስቀል አድርጎ እሰይ እንኳን ሞቱ ያለው ላይ ይታሰር ይያዝ ብለው ያልሰሩ ሰዎች፣ የሌላ እምነት ተከታዮች ማለት ኦኬ። አሁን እኔ ጄኔራል ይሄ መጨረስ የፈለኩት በምንድን ነው? ወንድሜ ጄኔራል፣ እዚህ ውስጥ ያላችሁ ወንድሞች በሙሉ ማለት ነው እኛ እርስ በእርስ እዚህ ሶሻል ሚዲያ ላይ የምትሆኑት እያዩ ለሌላ ሰው ዲናችን በሀገራችን ላይ ኃላፊነት ላይ በተቀመጡ ሰዎች ላይ በሌሎችም ሰዎች ላይ ለዲናችን እየተሰጠ ያለው ፒክቸር በጣም አስፈሪ። ይሄ ነው እኔን ያስፈራኝ። ለምንድን ሁለት ሰው ሶስት ሰው በሚለው። እስልምና አንዲትን ነፍስ ማጥፋት ንጹህ ነፍስ ሙሉ ምድር ላይ ያለን እንደ ማጥፋት። በጣም ይሄ ነገር በጣም ስለ አስደነገጠኝ ነው ይሄን የተናገርኩት። ኦልሬዲ ተሰራጭቷል። እኔ ቪዲዮም አልሰራም ብዬ አቁሜያለሁ በዛ ነገር ላይ ማለት ነው። ምክንያቱም ይሄ በጣም ኸጢር ነገር ስለሆነ ማለት ነው። እኛ ደግሞ የምንኖርበት ሀገር ላይ ሙስሊም ብቻ አይደለም የሚኖረው የሌላም እምነት ተከታዮች አሉ። ሙስሊም ለሙስሊም ወንድሞ እንኳን ሞተ ወይ ግደለው እያለ ለሌላው እምነት ተከታይ ታዲያ ያለው አስተሳሰብ እንዴት ነው ብሎ ልጁ በሰራው ስለዚህ ሙስሊም ገዳይ ነው ብሎ ያመጣው ፒክቸር እኔን አሳምሙኛል። ከዛ በተረፈ ዛሬም ነገም እዚ ውስጥ ያላችሁ እህቶቼ፣ ወንድሞቼ ይገሙ ለአላህ ብዬ ሱብሃነሁ ወተዓላ ወዳችሁ ሆም ብላችሁ አርጋችሁ አውቃችሁ ለምታደርጉት አላሁ ረቡል ኢዛ ስብሃነሁ ወተዓላ ልቦና ይስጣችሁ። ለሱ ነው የምሰጠው። ሳታውቁ ግን በምትናገሩ ንግግር ለአላህ ስብሃነሁ ወተዓላ ብዬ ብያለሁ። ዛሬ ኸሚስ ነው። የሳምንቱ ስራችን አላህ ስብሃነሁ ወተዓላ ጋር የሚቀርብ ነው። አሲያ ከምራመደው እርምጃ ዛሬ ነገም ከነጎ በማንም አጀንዳ ውስጥ የምገባው አይደለሁም? የላኢላሃ ኢለላህ መሐመድን ረሱሉላህ ያሉ ወንድሞች፣ እህቶች የጎዳል እኔም ጉዳይ ነው። የሌላ ምእምነት ተከታዮች ላይ ድንበር የታለፈ ነገር ካየሁኝ ዛሬም ነገ እምናገራሉ። ሂማኔት ውስጥ ይሰራል ሰው ስለው፣ ይህንን እንዳትረሱ፣ እንዳትረሱ ይህን ልንገራችሁ። ሰው ግን አስያን ተናግሯት ወይ ደሞ ተሰድባ ቅስሟ ይሰበራል ካላችሁ፣ ከኔ በላይ እነዛ ሰሃቢዎች ረሱል ዓለይሂ ሰላት ወሰላም ብዙ ነገር ተብሏል። የያስኩትኝ ሀቅን ነው የያስኩትኝ ቁርአንን ነው ለምናገረው ንግግር ውሸትን ቅጥፈትን ስህተትን እስካልተናገርኩኝ ድረስ ወደፊት ነው የምሄደው የተሳሳትኩት ወይ ንግግሬ ላይ ያጠፋሁት ነገር ካለ አሲያ እዚህ ጋር የተሳሳትሽ ነገር አለ ብላችሁ መታችሁ እኔ መጠየቅ ትችላላችሁ ለዛ መልስ ሰጣችኋል አይ እንዲሁ በጭፍን ሰው መናገር ግን ምንድን ነው ክለፍ ቱዕረፍ ነው አንድ ሰው ፎቶን ቪዲዮን አድርገህ ስትሳደብ ትታወቃለህ። ስለዚህ ለመታወቅ መሳደብ ግድ ስለሚል አንዳንድ ሰዎች ችግር የለም። ወደፊት እናንተ ምንም፣ ወደፊት ነው እሺ። ባረካላሁ ፊኩም። በጣም አመሰግናለሁ ቤተሰቦች። ኮፒ ሊንክ ታብታብ አድርጉ ለሌሎቹ። እድሉ ልስጥ። አመሰግናለሁ። ከሚስ ነው ዛሬ ሶሎዋት እያወረዳችሁ በነቢያችን በሀቢባችን ላይ አለይ አፍደል ሰላት ወሰላም። እሺ ሁዳ መናገር ፈልጋለን። ከሙባረክ በፊት ሁዳ ስለምትቀደም ሁዳ

ማሻላህ ስታንድ ባይ ዩር ሴልፍ አላህ ይጠብቅሽ። እኔ እሺ ሁዳዬ አፉ ባይኝኝ እኔ ሞሊድ ፎቢያ ያለባቸው ሰዎች ነው የማወራው። ኤኒዌይ ላ ኢላሃ ኢለላህ መሐመድ ረሱሉላህ አንድ አድርጎ ነው። ብዙ ቪዲዮዎች ያለ፣ በጣም ያሳዝናል። በተለይ ሁለት ሴቶች ስማቸውን አውሽ እኔ አዶን ነው። ለምንድን ነው አሲያ ነው የጠመዳችሁት ብዬ መጠየቅ እፈልጋለሁ። አላህን ግን ይፈራሉ። ሉላዬ እዚህ የሉ ሙኩ ሁዳ የዛ ቤታቸው አሉ፣ ከዚህ ስር ነው ያሉት። ይሳብ የሄደሽ ጠይቂያቸው ዲሲ ሀው ወለቲት ይያሉ ሁዳዬ አየ

ተብራ የተለየ እንትን የለም። ስለዚህ ለራሳችንና እናንተ ደግሞ ያስደነግጣል። እኛ ጋር ግን የተለያየ ነው። አሳይሻለው ማንዴ ኦኬ። ከስር ሃይድሬድ የሚለው አለ። ዳላስ ቴክሰስ ካም ኦቭ ሄር። ስለዚህ አላህን ፍሩ፣ ኸይር ስራችሁን እንዳታበላሹ በመሳደብ ሙድ ነው። ስድብ እቺ እቺ ሰው መናቅ እንደ እስልምና ላይ የለም። እንደ ዱርዬው እኮ ይሻላል በአሁኑ ጊዜ። ወላ ልአዚም አላህ ሂዳያ ይስጠን ለእነሱ ሚስጣችሁ። በቃ ፍቅርን ፒስን እናውጅ። ሌትስ ጎ ፎከስ ኦን አክሱም ላይ ያሉት እህቶቻችንን ያንን እንስራበት እስቴድ ኦፍ ስለ መቃብርና ሙፍቲ ሀጂ ሄደዋል ሴት ሰርቶ ሄደዋል። ለስ ጎ ወርክ ፎር የአክሱም እህት ወንድሞቻችን ውጡ የሚባሉት ሰላ አላክበር እንዳት አዛን እንዳታረጉ የሚባሉትን ያንን እንስራ። በቃ አላ ደግሞ የራሳችን አላ ኖባዲ ማንም ጀጃ አያደርገም። እንጂ ማንም እናንተ ጀጅ ምን ተቀምጣችሁ ጀጅ አርጉ አርተባላችሁ ማን ይጠይቃቸዋል ጠይቃችኋል አልহামዱሊላሂ አለሚን ሉላዬ ብላለች እነሱ ላይ ማፍርድ የሚሰጡ ከሆነ እኛ ተጨርሰናልና ፒስ ላቭ ለሀገራችን ደግሞ ሰላም ፒስን ዱአ እናርክ በጣም ነው ወዳችሁ እኔ አማርኛ ትንሽ ስለሚያጥረኝ ነው እናገራው ሰው